ሄርሜላዬ በአዲስ ነገር መጣለች። በአዲስ ፈገግታ፣ በአዲስ ደስታ። ይኔ ቆንጆ፣ አዎ፣ እንደዚህ ነው የሚያምርብሽ። ይኔ ውድ ማለት ነው። ዛሬ እንግዲህ ገላገላ ሳም ሳም አርግኝ ነው ላርጊግ እንደሳ ነገር ነው። ጋይስ፣ በአዲስ ነገር ፍለግ ልቅ ብላ መጣችለን፣ ደስ አይልም? ይኔ ቆንጆ፣ እንደዚህ ነው የሚያምርብሽ። ለብቻሽን፣ ከማንም ጋር ንክኪ አስፈልግሽን። ይኔ ውድ ማለት ነው ሬ በሁለት ነገር ነው የመጣሁት። ስለ ሩታ ትላንትና በሰራው ቪዲዮም የተናደዳችሁ አላችሁ። መጨረሻ ላይ ስሙ ማለት ነው። ስለ ሩታም ለምን እንደተናገርኩ ልንገራችሁ ማለት ነው። በእርግጥ ተናግሬያለሁኝ እና ዛሬ እንግዲህ የኔ ውድ ማለት ነው። እንደዚህ አምሮባት አንቺ አሁን የታመምሽ ነበር እንዴ? የታመምሽ ግን አጥመስ የሚኮ ሄርሜላዬ የኔ ቆንጆ ማለት ነው ግን ማንን ነው ሳም ሳም እሽ ሽት ነው እንደዛ ነገር ነው ጋይስ በስተቅራም ስቶሪ ላይ ለቀቀችው ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁልኝ እኔ ያለው እግዚአብሔር ይመስገን ሰላማችሁ ብዚት ትድርፍ ይበልልኝ ለቤት አዲስ ከሆናችሁ ላይክ ሰብስክራብ ማድረጋቸው እንዳትረሰው የኔ ውዶች የኔ እንቆች ማለት ነው ጨዋዎቹ እኔ የምናገረው ትክክለኛ ማለት ከልብ የምትረዱኛላችሁ እኔ ውዶች ማለት ነው። እንግዲህ እንደ ሌላ እና ይሄ ነው እና እንዴት ናችሁ ላይ የቪዲዮ ማለት ነው። እና ኤርሜ ላይ ፈታ ብላ ፍልቅልቅ ብና ደስታ ማለት ነው። እኔ ሁሉም ለእኔ አንድ ነው። በጣም ነው ሞዳችሁ። ብቻውን ከመጣች የበለጠ ደግሞ ካበሽ ጋ እንደዛ ተለጣጥፋ ቪዲዮ ካልሰራች ደስ ይለኛል። ከሩታም ህይወት ብትወጣ ደስ ይለኛል። አስፈልግም ሲጀምር አልገባችም ይሄን እውነት አልገባችም ሲጀምር፣ ኤርሜላ እውነት ያው አይዋጥላችሁም ማለት ነው። እናንተ የምክንያት የምትፈልጉ አንዳንድ ልጆች አላችሁ፣ እና ኤርሜላ የዛሬ ፈታ ዘና ያለች የኔ ፊልቅልቅ ማለት ነው። አዎ፣ አልታመምሽ ግን እርጉዝም አይደለሽም። ሲጀምር ዝም ብሎ ነው ሰውጁ የሚያራግቡት ማለት ነው። ለራሳችሁ ቪው ሲባል እና የኔ ወዶች ትላንትና የተናደዳችሁ ደህና ናችሁ? የሁላችሁ ይወላችሁ አርባ ዘጠኝ ኮሜንት ላይኩ ሰላሳ ስምንት ። አቤት የሰው ክፋት! አሁን ላይክ አድርጋችሁ ኮሜንት ብታደርጉ ምንድን ነው ችግሩ ጋይስ? በጌታስም እኔ እኮ እያልካችሁ ማለት ነው። ትላንትና ሩታ ትክክል አልሰራችም። ኦፍኮርስ ኮርስ አልተሳደብኩም፣ ትክክል አልሰራችም። ምን ሆነሽ ነው በቃ ካብሮሽ ከአንተ ምንም አልፈልግም። አንዴ ሰው ትሆናለች። አንዴ ስስት ያስጠላል። አንዴ ሰላማዊ በቃ ትዳር የምትፈልግ ሰው ትመስላለች ምናምን። እኔ እኮ እውነት የነሱ ክፋት ቢኖርብኝ እኮ በደስታ ሰዓት አልሰራም። ማርያምን አልሰራም። የማልፈልጎ ሰው አልሰራም። እኔ እውነቱን ስነግራችሁ ግን ከልብ የሚወዳቸው ሰው እወቁት። የሚያስመስል፣ የሚያሽቃብጥ፣ በተን በነፈሰበት የሚራመድ ሰውን አትመኑ ጋይስ። ይገባቸው አይደለ? እኔ እኮ ማሽቀበት ይችላሉ ግን ትክክለኛ እውነት ተሰምቶኝ ተናድጄ ነው። የምር ተናድጄ ባት ነው የተናገርኩ። እንዴት ነው ሰው ቤታችሁ መጥተው እንደ ውሻ ሰላም እንኳን አላለችም። እግዚአብሔር ሰላምታ ራሱ ማለት ነው፣ ደብራል፣ ያስጠላል። እና ምልላችሁ ፈልጌ ነው። ትክክል አይደለችም። ትክክል ባልሰራች ሰት ደግሞ ትክክል አይደለችም ብለን እናገራለን ነው እንጂ ጥላቸ አለብኝ። እንደዛ ነው ነገሩ። ብሳደብ ኖሮ ኦኬ እና ከአንተ ምንም አልፈልግም መኪናም ትመልሳ። ይሄ ነው እውነታ። እና በቃችሁ፣ እኔ በጠዋት ሌላ ወሬ አታስወሩኝ። እና ሄርሜላዬ የኔ ፍቅር ማለት ነው ፍልቅ ልቅ የኔ ቆንጆ መታለች ማለት ነው። ዛሬ እንግዲህ በዩቲዩብ ውስጥ ትመጣለሽ። ውዬ አስባለኝ። ስለ ኡርጉስ ነሽ ስለ ተባልሽው አብራራ ስጥልን፣ እንዲህ ስጥልን። ስምሽ የጠፋ ነው ሄርሜላዬ የኔ ውድ ማለት ነው። እንደዚህ ፈታ ዘና በይልን ለማን ብለሽ አዎ ግን ከአብርሽ ጋር ተለጣጥፈሽ ቪዲዮ አት ስሪ ከዚህ በኋላ በኋላ አብርሽ አጠገብ አት ድረሽ ተመልካችም ይወድሻል። አብዛኛው ወዳታ አልባ ይዘው እና ምልልሽ ፈልገን እኔ ቆንጆ ማለት ነው። ከዚህ በኋላ በቃ አስፈልግም ማለት ነው። አው እንደዛ ነው። እና ዛሬ ደስ ብሏት እንግዲህ እኔ ዘፈን የምንም አልገባኝም የዘፈን ምንም አልገባኝም። የሄርሜላዬ ይቅርታሽ

ፊቷዛ ታማራቱ ያያችሁ ታምሚ ያለው ብላን ነበር፣ ፊቷ ይው እንደ ነበር ነገራት በላም። እንደ ሌሎቹ ነገረኛ አሉ አይደል? እንደ ነገር የሚያጣምሙት የአንድ አመት ያለፈውን ታሪክ አንስተው እ እምሉት አሉ እኮ ጋይስ። እና ፍቅር እየጠፍታለች ውዴዎቼ፣ ምንድን ነው ነገሩ? ፍቅር እየጠፍታለች እያያችሁ ማርያምን፣ ምን ሆና ነው? እና ምን ሆና ነው አጋጥማት ነው እና የምታውቁ ውስጥ ኮመንት አርጉልኝ። ስለ ፍቅርዬ ማለት ነው። ሄርሜላዬ የመቻት በአዲስ ነገር መታለች። የኔ ውድ ማለት ነው። ፈታ በይልኝ። ለማን ብለሽ? አዎ ፈታ ዘና በይልኝ የኔ ውድ